ይሄን ቪዲዮ ወታደር የምትወዱ ሰዎች ብቻ አምስት ጊዜ ኮፒ ሊንክ እና ለአምስት ሰዎች ሼር እንድታደርጉ እፈልጋለሁ። ሶፋር ኢን አማራ ጦርነት ይብቃን። ለምን የአማራ እናቶች ይሰቃዩ? ማንም የለኝ ማ እንደዚህ እንደማላደርግ ሴትነት ላይ እናትነት ላይ ነው ግፍ እየተፈጸመ ያለው። ሰላም እንዴት ናቸው የኢትዮ ቤተሰቦች? እዚህ ጋር የምታይዋት እህታችን ማን ነው? ጣቱ ሲቆረጥ የማያምኑ አረ፣ ወገኖቻችን ናቸው። እናልቅስ ራረች። ከመሄዳችን በፊት ማድረግ ያለብን ነገሩን ማውገድ ነው። ጊዜ ምናልባትም ሞታ ሊሆን ይችላል፣ በጥይት ተገላም ሊሆን ይችላል። ምክንያቱም መከላከያ ኃይልም ራሱን ለማዳን ራሱን ለመጠበቅ የተሰጠው ግዳጅ አለ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁ ሁን ሚዲያ ቤተሰቦች እንደምን አላችሁ? እንደምትቆያችሁ፣ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም በክርስቶስ ይብዛላችሁ። የተወዷችሁ ውድ ቤተሰቦቻችን በድጋሚ በአዳዲስ መረጃዎች ተመልሼ መጥቻለሁ። በዛሬው መረጃችን እንግዲህ የምንመለከተው በጣም እጅግ የሚያሳዝን መረጃዎች እየሰማን ያለነው። በቅድሚያ ሰላም ለሀገራችን፣ ሰላም ለኢትዮጵያ ልንል ይገባል። በአሁኑ ሰዓት እየሰማን ያለነው ነገር እንኳን ለማየት ግፉን ለመስማት ራሱ የሚሰቀጥጥ ነገር ነው። እያየን ያለ ነው እና እንደዚህ ያሉትን ድርጊቶች እንደ ሀገር እንደ ኢትዮጵያዊነት ሁላችንም መርጦ አልቃሽ መሆናችን አስቀርተን የሴት ልጅን ጥቃት መቃወም አለብን ብዬ አስባለሁ። ሴት ማለት እናት ናት። እናት ማለት ሀገር ናት። ሀገር ከፈረሰች ደግሞ ሁሉም ነገር እንዳልነበረ ስለሆነ የሚሆነው እንደዚህ ያሉ ነገሮችን እየሰማን ዝም ከማለት ይልቅ ሁላችንም ወጥተን በቅድሚያ እንትና ይህን ያደረገ እንትና አይደለም እያለም ቪዲዮ ከመስራት ይልቅ የተፈጸመውን ወንጀል ማውገዝ አለብን ብዬ አስባለሁ። እንግዲህ ሁላችሁም እንደምታውቁት ይህን ነገር በቅድሚያ የሃይማኖት አባቶች ማውገዝ አለባቸው ብዬ አስባለሁ። ከዚህ ቀደም ትግራይ ላይ የተካሄደውን ጦርነት እርቂት ሁላችሁ ታስታውሳላችሁ። የተረፈው ለቤተ ክርስቲያን ነው። ቤተ ክርስቲያን ለሁለት እንድትከፈል አድርጓታል። ይህ ሁላችንም የምናየው እውነት እየሰማን ያለው ነገር ስለሆነ ማን ነው? የእንትና ሲኖዶስና የትግራይ ሲኖዶስና የኢትዮጵያ ሲኖዶስ ተብሎ እንዲጠራ አድርጓል። ይህም የሆነው ጦርነቱን ቤተክርስቲያን ባለማውገዟ እየሞቱ ያሉት ኦርቶዶክስ አማኝ ልጆችም ጭምር ስለሆኑ ስለዚህ፣ ሰላም ለኢትዮጵያ፣ ፍትሕ ለአማራ ሕዝብ፣ በፕዋር አማራ ሕዝብ ብለን ልንቃወም ይገባል። ይህን ድምፅ ላሰማ ይገባል ብዬ አስባለሁ። በዚህ ሰዓት መከላከያም ድምፅ እያሰሙን ያሉት በዚህ ጉዳይ ቪዲዮን ማሳያችሁ ይሆናል። ወየውበተውም እያለቀሱ ነው የሚገኙት። ይህም የሆነው የወንድሞቻቸውን ሞት በአይናቸው እያዩ እርስ በእርስ እንደዚህ ያለ ነገር ሲፈጠር ያስለቅሳል። እንዴት አያስለቅስም? ስለዚህ ጦርነቱን እያወገዙ ይገኛሉ። በቅድሚያ ግን የተፈጠረው ምንድን ነው? ይህ ሁሉ ነገር እንዲነሳ የተደረገው ምንድን ነው የሚለውን አይተን እንመለስ። ምንድን ነው የተፈጠረው በምን አይነት ጥቃት ነው ልጅቱ የሞተችው? የሚለውን አንድ መረጃ ላስደምጣችሁ እና እውነት ይህ ከሆነ በጣም እጅግ የሚያሳዝን ነገር ነው። እስኪ መረጃውን ሰምተን እንመለስ። ና ወደ ቀጣዩ መረጃዎቻችን እንሄዳለን። ተከታተሉ። ሰላም አለይኩም ራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው፣ አልሐምዱሊላህ። ይህ ቪዲዮ ኮፒ ሊንክ አድርጉል ከቻላችሁ ማለት ነው። በመጀመሪያ ደረጃ ይህች ልጅ ምን ብታጠፋ ነው በዚህ ደረጃ ማለት? አላውቅም። ሴት ልጅ መከበር የለባትም እንዴ? ለዛውም ደግሞ ከሞተች በኋላ ጂናይዝን በዚህ ደረጃ ማድረግ አለባችሁ ብዬን ያላምንም። እውነት ለመናገር ወላሂ፣ በጣም ነው ውስጥ የተነካው፣ በጣም ነው ያሳዘነችኝ። ገና ልጅ ናት። እኔ እንጃ ሴትን ማማክል ኢትዮጵያ ነው እንዲህ ያለው አልገባኝም። ሰላም፣ እንዴት ናችሁ የቲክቶክ ቤተሰቦች? እዚህ ጋር ስሟ በአለም ማስፊን ይባላል። የአስራ ስድስት ዓመት ልጅ ናት እና ያው ለህዝቧ ብላ የከፈለችው መስዋዕት በጣም ነው የምታሀዝ ነው። ገና ልጅ ናት። በምዕራብ ጎጃም መንኩሳ የምትባል አካባቢ ውጊያ ነበር እና ደጋጣሚ ቆስላ ነበረ። ያው በጠላቶች እጅ ወድቃ በአሰቃቂ ሁኔታ ነው ህይወቷን ያጣችው። እዚህ ጋር እንዲህ እንዲህ ብዬ የማልነግራችሁ በጣም ነው የሚያሳቅቀው እና ሁላችሁም ሁላችሁም ህሊናችሁ የሚሰማችሁም ሆነም የአማራ ልጆች ሁላችሁም ለዚች እህታችን ፍትህን ጠይቅ፣ ድምፅ እንሆንላት። ባካችሁን። በጣም የምታሳዝነው ማንኛውም ሰው ለራሱ ለወገኑ ሲል መስዋዕት እንደሚከፍሎችም አንድ እህታችን ለራሳችን ለህዝባችን ሄዳ ነው እንደዚህ ደረጃ የደረሰችውና ባካችሁን ድምፅ ሁኑላት። ያንን ነው ምለው። ሴትነት ላይ እናትነት ላይ ነው ግፍ እየተፈጸመ ያለው። ሀገር ይጠብቃሉ፣ ድንበር ያስከብራሉ በተባሉ ወታደሮች ጭምር ግፍ ሲፈጸም ዝም ብለን አንመልከት። የጦር ወንጀል ይቁም እንበል። በአማራ ክልል እየተፈጸመ ያለው ግፍና በደል መቀጠሉ እጅግ አሳዛኝ ነው። እባካችሁ ድምፃችን እናሰማ። ሦስት ጊዜ ኮፒ ሊንክ እያደረጋችሁ መረጃውን ቀጥላለሁ። ቼ አንድ ፍሬ የምትመለከቷት ወጣት በመከላከያ ሰራዊት በተፈጸመባት የአብይ አህመድ የቅጥረኞች ግፍና በደል ሴትነቷ ላይ በደረሰ ማንነቷ ላይ በተፈጸመባት ጥቃት ተገላለች። ፋኒ ባለ በአማራ የለውና ትግል ላይ የነበረ ሲሆን በመከላከያ ሰራዊት እጅ ከገባች በኋላ ዓለም አቀፍ የጦር ህጎች በሚፈቅደው መልኩ መያዝ ሲገባቸው፣ ሌላው ሰው ይቀጣጣባት በሚል እጅግ አሰቃቂ በሆነ ሁኔታ ሴትነቷን ጡቷን እጅግ ይሄ ነው ብዬ ለመግለጽ እንኳን በሚከብደኝ መልኩ ጡቷን ቆርጠው አማራ የሚለው ንቅሳት የተነቀሰችውን ደግሞ ለማንሳት ቆዳዋን ሁሉ ፈግፍገው በፍኖተ ሰላም አቅራቢያ በማንኩሳ ከተማ ጥለዋት እንደሄዱ መረጃዎች ያሳያሉ። በሌላ በኩል ሊዛ ደስ አለ በደሴ ከተማ ተደፍራ በግፍ ተገላለች። ይህች ወጣት በቅርቡ ከኮሌጅ ትመረቃለች ተብላ ተስፋ የተጣለባት ነበረችም። በሴቶች ላይ በእንደዚህ አይነት መልኩ በእናትነት በሴትነት ላይ የደረሰ ያለውን ግፍ ልናጋልጥና ግፍና በደሉን ታግለን ልናስቆመውም ይገባናል። ጋይሲ መረጃ በስፋት እየተሰራጨ ነው ይገኘው። በጣም ቫይረል ወጥቷል። በጣም ብዙ ኢትዮጵያን ህዝብ ያስለቀሰ መረጃ ነው። እውነት ላችኋለሁ። በቅድሚያ የታችን ነፍሷን ይማርልን። ያም ሆነ ይህ እህታችን ማረፏ ግልጽ ነው። መራራ እውነት ነው። ነገር ግን ይህን ነገር በሞታ አስክሬን ላይ የሀገር መከላከያ ሰራዊት፣ እኛን ከእግዚአብሔር በታች እኛን የኢትዮጵያን ህዝቦች ይጠብቁናል ብለን ያመናቸው የመከላከያ ሰራዊት ይህን ነገር ካደረገ እንደ ሀገር በጣም እጅግ የሚያሳዝን ነገር ነው። እያየንም እየሰማንም ያለ ነው ማለት ነው። ልቀጥል ደግሞ ሁላችንም ኢትዮጵያውያን መርጦ አልቃሽ መሆናችንን ትተን፣ ቅድም እንዳልኳቸው ይህን ድርጊት እንደ አንድ ኢትዮ ኢትዮጵያው የሴት ልጅ ጥቃት ስለሆነ ማውገዝ ይኖርብናል ብዬ አስባለሁ። ያው እንደሚታወቀው መረጃው እንደሰማችሁት ነው። የፋኖ አባል ነች ተብሏል። ከሞተች በኋላ ከተማረከች በኋላ ነው ይህ ነገር የተፈጸመባት የሚል ነገር አለ። መከላከያ ደግሞ የተማረከን ሰው እንደዚህ እንደማያደርግ ህገመንግስቱም አይፈቅድም። የተማረከን ሰው እንደዚህ ካደረገ የመከላከያ ሰራዊት የሞት ፍርድም እንደሚፈረድበትም ጭምር ይታወቃልና በህገ መንግስቱ ላይ እውነት ይህን ካደረገ እንደ ሀገር እጅግ የሚያሳዝን ነገር ነው። እየሰማን ያለ ነው ማለት ነው። ሲቀጥል ደግሞ እንደዚህ ያሉ ነገሮችን እንደዚህ ያሉ ወንጀሎችን ስናይ በደሴውም እንደምታውቁት እህታችን በእንደዚህ ያለ አሰቃቂ ግፍ ሞታለች። ይህች እህታችን በእንደዚህ ያለ መልኩ እየወጣን ያለው መረጃውና ይህን ነገር እያየን በቅድሚያ የሃይማኖት አባቶች እንደዚህ ያሉ ኮንተንት መንፈሳዊ ኮንተንት የምንሰራ ልጆች እንደዚህ ያለውን ድርጊት መቃወም አለብን ብዬ አስባለሁ። ይህ ነገር ዞሮ ዞሮ ለቅድስተ ቤተክርስቲያን ነው የሚተርፋት ከዚህ ቀደም ሁላችሁም የምታውቁት የትግራዊን ጦርነት መጀመሪያ እንዳልኳቸው ማንሳት ይቻላል። እና ስለዚህ ይህን ነገር ሁላችንም መቃወም አለብን። እስቶ አምሃራ ዋር ልንል ይገባል ብያስባለሁ። ሁላችንም የሚያስማማ አንድ ቪዲዮ አለ ላስደምጣችሁ እና እንመለስ እ ተወደዳችሁ፣ እንዴት አምሽታችኋል? ባለፈው መካነ ሰላም በሆነው ነገር ላይ ልክ የሰራሁትን አይነት ኮንቴንትን የምሰራው እንደዚህ አይነት ችግሮች ሲፈጠሩ ወደ መፈራረጅ ከመሄዳችን በፊት ማድረግ ያለብን ነገሩን ማውገዝ ነው። ባለፈውም ያልኩት ምንድን ነበር? መካነ ሰላም ውስጥ ማንም ያደርገው ያደረገው ሰውዬ ልክ አይደለም። ላይ ምንድን ነው ለምጣዱ ሲባል አይጦ አንዳንድ ጊዜ ታልፋለች። መስጊዶች መከበር አለባቸው ነበር ያልኩት። አሁንም የዚችን ምስኪን ብላቴና ሞት ብልጽግና ነው ያደረገው፣ ፋኖ ነው ያደረገው፣ ድራማ ነው፣ እውነት ነው ምናምን ብለን ከመፈረጃችን በፊት ሰዎችን ነው፣ ከምንም ነገር በላይ ሰብዓዊነት ይቀድማል። የዚች ልጅ ጡት ተቆርጧል፣ ቆዳ ተገፏል። ማንም ያድርገው፣ ለፕሮፓጋንዳም ፐርፐዝ ይደረግ ወይም ደግሞ ጀግና ጀግና የሚያጫውታቸው ሞኞች ያደርጉት፣ ብልጽግና ውስጥም ያላችሁ ወይም ደግሞ መከላከያ ሰራዊት ውስጥም ያላችሁ ፋኖም አካባቢ ያላችሁ ድርጊቱን ማውገዝ ነው ያለባችሁ። እኔ አልቸኩልም ማለት ሁልጊዜ የማደርገው ምንድነው፣ በተለይ ሶሻል ሚዲያ ላይ ተነስቼ አንድ ግሩፕ ጋር አልወግንም። ምክንያቱም ከነገሩ በጣም ሩቅ ስለሆንኩኝ፣ ፕላስ ደግሞ ሴንሲቲቭ ስለሆነ መረጃው። ባለፈው አንድ ወንድም ፋኖ እንደዚህ እንደዚህ አድርጎ ገደለ ምናምን ብሎ ላከልኝ። እንደዚህ አይነት ወሬዎች አይጠቅሙም። ፋኖም የሚያደርገው መከላከያ የሚያደርገው ምርኮኛን የሚገድል ሰው ምርኮኛን የሚያሰቃይ ሰው እሱ ሰው ሳይሆን አውሬ ነው። ባይ ዘ ዌይ ዩኒቨርሳል ዲክላሬሽን ኦፍ ዩማን ራይት ከመፈረሙ በፊት 1940ዎቹ ከሁለተኛው ዓለም ጦርነት በኋላ ኢትዮጵያ ዲክሌር አድርጋ ነበር። በአፄ ሚኒሊክ ገበየውን ስለገደሉ ወታደሩ በጣም በተቆጣ ጊዜ አጼ ሚኒሊክ እንዳትነኩ በምርኮ ያለ ሰው በእግዚአብሔር እጅ ነው ያለው ብለው ነው የከለከሏቸው። ማርያምን ትጠላኛለ፣ የተወደዳችሁ፣ የተማረከ ሰው እንዴት ጡት ይቆረጣል? እንዴት ቆዳ ይገፈፋል? ሬሳ ምድን ነው የሚጠቅማችሁ? በጦርነት ውስጥ ያለፉ ብዙ ሰዎች እናውቃል። ጦርነትቱ ውስጥ መግደል፣ መገደል፣ መማረቅ ምናምን ያለ ነው። ነውር ቢሆንም በኢትዮጵያ ደረጃ መዋጋታችን የድንቁርናችን መገለጫ ቢሆንም ይዘወይ ደንቁሮዎች ናቸው ስል መከላከያውም፣ ፋኖውም፣ ቲዲኤፉም ኦነጉም የድንቁርናችን ውጤት ነው። እንደዚህ የሚያዋጋ እንጂ እንደበሰለ ሰው ሰጥቶ በመቀበል ሕግ ቁጭ ብለን መደራደር ነበረብን። በተለይኛም ብትወዱን ይህንን ስላችሁ ሁላችሁም ፖለቲከኞች ወሎ ውስጥ አትጋቡም ነበር። እንደዚህ አይነት አሰቃቂ ዜና ልጆቻችን እንዲሰሙ አትፈርዱብንም ነበር። ስልጣን አፈር ይብላ ትሉ ነበር። ስለማትወዱን ነው መደራደር ያቃታችሁ። ከኢጓችሁ ውጭ የምትወዱት የሌላችሁ ስለሆናችሁ ነው። ለማንኛውም ፍረጃ ውስጥ አንግባ። ኢሞሽናል አን ነው ማንም ያድርገው። ይህን ድርጊት ያደረገው ሰው ሰይጣን ነው። እግዚአብሔር ይፍረድበት። በዘሩ ጻድቅ አይገኝ፣ ማንም ይሁን እግዚአብሔር ትውልዱን ለእርግማን ያርግበት። የእርግማንን ቃል ማውጣት ከባድ ነው፣ ግን ክፉ ነው ለትውልድ ነቀርሳን የሚያስቀ የተወደዳችሁ ደም ክፉ ነው። የአቤል ደም ወደ ሰማይ እንደጮኸ የንጹሐን ደም ወደ ሰማይ ይጮኋል። በደም ላይ ቤታችሁን አትሱ። በድጥ ላይ ነው የምትሰሩት፣ ማናችሁም ነው የምላችሁ። ለፕሮፓጋንዳም ከሆነ የተረገማችሁ ናቸው፣ እውነትም ከሆነ ያደረጉት የተረገሙ ናቸው። ለማንኛውም አሁንም መከላከያ አካባቢም ያላችሁ ፋኖም አካባቢ ያላችሁ ቀዝቀዝ በሉ። ነገሩን ማቹርድ ለያዙት ኢትዮጵያዊ ወይም ሰው ሆናችሁ እንደዚህ አይነት አገዳደልን የምትደግፉ የላችሁም። ጥቂት የአውሬ ልብ የተገጠመላቸው ሰዎች ናቸው እንደዚህ የሚያደርጉት። በእርግጠኝነት የምላችሁ መከላከያውም ይህንን አይደግፍም፣ ኳኑም ይህንን አይደግፍም፣ ሰው ይህንን አይደግፍም። ስለዚህ ቀዝቀዝ አድርጉት። በጣም በጣም የሚያሳዝን ዲፕረስድ የሚያደርግ ነገር ነው። መንግስትም አካባቢ ያላችሁ እዛም ተቃዋሚ አካባቢ ያላችሁ ሰዎች ለፕሮፓጋንዳ ተብሎ የትውልድ ተስፋ አይታረድም። እባካቸው አብረን የምንኖር ህዝቦች ነን። ህዝብ ለህዝብ አታጣሉ፣ ሃይማኖት ለሃይማኖት አታጣሉ። ይሄ ድንቁርና ነው። በዚህ ነውር የቀጠለ ስልጣን ስልጣን አይደለም። እኛ መፍረድ በቀተን እግዚአብሔር ከሰማይ ይፈርዳል። ጋይስ እንደሰማችሁት ይመስለኛል። ሁላችንም የሚያስማማ ሀሳብ ይመስለኛል ወንድማችን እየተናገረ ያለውና አሁ እንደ አንድ ኢትዮጵያዊ ሰውነን ሰው ላይ የሚፈጸመው ግፍና መከራ ሰው ቆቃ መጀመሪያ ያደረገው ያደረገው ከማለታችን በፊት ድርጊቱን እንደ አንድ ኢትዮጵያዊ ወንጀሉን ማውገዝ አለብን። ይህ ያስተሳስረናል፣ ይህ አንድ ስለሚያደርግም ማለት ነው። ሲቀጥል ደግሞ አሁንም መከላከያዎች ስቶፕ ዋር አምሃራ እያሉ ነው የሚገኙት። ይህንንም ድምፅ ደግሞ በደንብ አድርገን ልናበረታታው ልንደግፈው የሚገባ ድምፅ ነው ብዬ አስባለሁ። እስኪ ወደ ድምፅ ነው፣ ይህ ወታደር ምን እንደሚል በደንብ አዳምጡ። እንደ ሀገር እጅግ አሳሳቢ ነገር ነው ያነሳው ስሙት ስቶፋር ኢን አማራ ጦርነት ይብቃን ለምን የአማራ እናቶች ይሰቀዩ ይሰቃዩ ሀገር ውስጥ ጦርነት ሳይሆን ከውጭ ሀገር ጋር ነው ሁላችንም አንድ ሆነን መዋጋት ያለብን ሁላችሁም ስቶፋር ኢን አማራ በሚል መሪ ቃል ሁላችሁም ይህን ቻሌንጅ ተቀላቀሉ ይህንን ንግግር በዛው በወንድማማቾች ጦርነት ላይ እየተሳተፈ ካለ ከአንድ ወታደር በመስማቴ በጣም ደስ ብሎኛል ይልቅ ከዚህ ወታደር ንግግር አንጻር መላውን የኢትዮጵያ ህዝብ እንደ ህዝብ የታዘብኩበትን አንድ ጉዳይ ልንገራችሁ። ምታስታውሱ ከሆነ ከጥቂት ወራት በፊት ትግራይ ክልል ላይ ገና ለገና ላልተከሰተ ነገር ግን ይከሰታል ብለን ለሰጋ ነው ጦርነት ሁላችንም ለማለት በሚያስደፍር መልኩ ሶሻል ሚዲያ ላይ ወጥተን ያ ጦርነት እንዳይደረግ ድምፅ ሆነናል። ይህንን እየተቃወምኩ አይደለም። ትክክል ነው። ነገር ግን እንዴት ነው እየተደረገ ላለው ለአማራው ክልሉ ጦርነት ዝም ያልነው? አማራ ክልል ላይ እየተደረገ ያለው ጦርነት የወንድማማቾች ጦርነት አይደለም ወይ? በዚህ ጦርነት ልክ እንደ ትግራዩ ጦርነት ብዙ የአማራ እናቶች ልጆቻቸውን እያጡ አይደለም ወይ? በመከላከያ ሰራዊት በኩልም እንዳሉ ወንድሞቻችን ብዙ የኢትዮጵያ እናቶች ልጆቻቸውን እያጡ አይደለም ወይ? ጦርነቱ ላይ ለሌለን ሰላም ቦታ ላለን ምንም ላይመስል ይችላል። ጦርነቱ ላይ እየተሳተፉም ሆነ ጦርነቱ ያለበት አካባቢ ያሉ ወገኖቻችን ግን ምን ያህል ጭንቀት ውስጥ እንዳሉ ግልጽ ነው። ስለዚህ ያኔ የትግራይ ጦርነት እንዳይከሰት ሶሻል ሚዲያ ላይ ድምፅ የሆንነው ለወረትና ለይስሙላ ካልሆነ እየተደረገ ስላለው ስለ አማራው ክልል ድምፅ የማንሆንበት ምንም ምክንያት የለም። ስለዚህ የባካችሁን ሀገራችሁ ኢትዮጵያ በሁሉም አቅጣጫ ሰላም እንድትሆን የምትመኙ ሁሉ አማራ ክልል ላይ እየተደረገ ያለው የወንድማማቾች ጦርነት እንዲቆም ሁላችሁም ይህንን ቻሌንጅ ተቀላቀሉ። አመሰግናለሁ። ጋይስ እንደሰማችሁት ነው። ሁላችንም ይህን ድምፅ በከፍታ ልናሰማው ይገባል ብዬ አስባለሁ። እንደውም ቻሌንጅ ማስጀመር አለብን ብዬ አስባለሁ። እንደ አንድ ኢትዮጵያዊ ለሰው ልጆች በቅድሚያ እጅግ አስፈላጊ የሆነው ሰላም ስለሆነ ሰላምን ደግሞ በመመካከር ይመጣል ብዬ ስለማስብ ሁላችሁም ይህን ድምፅ ልታስተጋቡት ይገባል ብዬ አስባለሁ። የሰራዊቱ አባል እዚሁ በሀገራቸው ድንበር ስር ቁጭ ብለው እርስ በርስ ጦርነቱ ሰልችቷቸው፣ እንዲህ ተማረው እያለቀሱ ነው የሚገኙት። እኛ ታዲያ ይህን እያየን እውነት ምን አይነት ስሜት ነው የሚሰማል? ተመልከቱ፣ ቪዲዮ ላሳያችሁ። በጣም ብዙ ናቸው። ማንም የለኝ ማ እንደዚህ እንደማላረግ ታጓል የኔ መሞት ተራ ሊሆን ይችላል ማ ይህን ቪዲዮ ወታደር የምትወዱ ሰዎች ብቻ አምስት ጊዜ ኮፒሊንክና ለአምስት ሰው ሼር እንድታደርጉ ይፈልጋል። እነሱ ግን ጫካና በረሃ የተንከራተቱ ምናምን እና እንደዚህ ያሉ ቪዲዮዎች አሁን በዚህ ሰዓት በጣም በዝተዋል። አዎ ያስለቅሳል፣ ያስነባል። ሀገሬን ይጠብቃል ብሎ የሄደ አንድ የመከላከያ ሰራዊት ከወንድሙ ጋር ሲገዳደል ወንድሙን ገሎ ለመቅበር እዛ እንዴት አያለቅስም? እንዴት አያስለቅስም? አስባችሁ አይደለ? ከዚህ የበለጠ የሚያስለቅስ ነገር ምን? ወደዳችሁም ጠላችሁም ኢትዮጵያ ረቀን ምርጥ አርገን እየመራን ያንን ማንም መካለች ዝም ብለን ወደዳችሁም ጠላችሁም ኢትዮጵያ ምርጥ አርገን እየመራ ያንን ማንም መካድ አይችልም። እኔ ዝም ብለን ገመድ ችሳችንን ይዘን እኛ መጤዎቹ፣ መንገደኞቹ መንገድ ላይ በዓላችንን አክብረን ጨርሰን ወደ የመጣንበት ልንሄድላችሁ ነውና ባለ ንብረቶቹ፣ የከተማው ባለቤቶች ጋይስ እንደሰማችሁት ነው እንግዲህ ወንድማችን በዘፈን መልክ የሚገባው መልእክት ለማስተላለፍ ሞክሯል። አዎ ትክክል ነው እያደረገ ያለው እነሱ ከነገ ዘዋሪ ሰላም መጣ አልመጣ ብለው ይተጋሉ። እነኚህ በከተማ ላይ ቁጭ ብለው እርስ በርስ ለማባላት ጊዜኛ ነው እያሉ ሲታትሩ እያየናቸው ነው ያለው። ሚሊሻ የማይሰማራበትን ከተማ እንፈልጋለን። የማትናወጸውን ከተማችንን እንፈልጋለን። ሁከት የሌለባትን ከተማችን እንፈልጋለን። ማን ነው ጣቱ ሲቆረጥ የማያምኑ አረ ወገኖቻችን ናቸው። እናልቅስ። በብሔር አንገፋፈል። ሰው በመሆናችን ብቻ ሰው በመሆናቸው ብቻ እባካችን ለእነሱ ሲያፍ እንሆንላቸው። አጣን እኮ ከመንፈሳዊ አባትም እኮ አጣን ለእነሱ የሚጮኸላቸው ለምን የሚደርስበትን መገፋት እየፈራ የሚደርስበትን ሥርዓት እየፈራ ሰማይ ሁሉ ጸጥ አለ። አረ ጸጥ አለ። ሰላም በሆነ ጊዜ ሁሉም ይሰብካል። መከራው ችግር በመጣ ጊዜ ግን የሚሰብክ ጠፋ። ነገር ዜጋ ማስተላለፍ የሚወደው መልእክት ምን መሰላቸው? እጅጉን ሰላም አስፈላጊ ነው። እኛ ኦርቶዶክሳያን ደግሞ ብሔር የለንም፣ ዘር የለንም፣ ቀለም የለንም። ብሔራችን ክርስቶስ ኢየሱስን መከተል ማምለክ ብቻ ነው። ይህ እስከሆነ ድረስ ደግሞ ፍቅር የተማርነው ከክርስቶስ ነው። እጅጉን ለሰላም ተክተል ልንጸሊም ልንሰራም ያስፈልጋል ብዬ አስባለሁ። እንደ አንድ ኦርቶዶክሳዊ ወንድም የሚለው ይህን ነው። ማንም ሰው በገዛ ሀገሩ ላይ በነፃነት የመንቀሳቀስ መብት አለው ብዬ አስባለሁ። ስለዚህ ዜጎች ላይ ወንጀል ሲፈጸም መቃወም አለብን። ስለዚህ ይህን ማለት እወዳለሁ። ማለት እንደ